ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩ ቪዲዮውን ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ እየደውል ምልክቷን በመጫን ቤተሰብ ሲሆን ዘንድ በአክብሮት እየቀበስክ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጥ እያልኩኝ እንግዲህ ትናንትና በሄሉ ቤት ተለቀቀው ቪዲዮ አልሰራሁበትም፣ ግን በጣም ዘና ሰፈታ ብዬበት የወጣው ቪዲዮ ነው። ሄሉ እንግዲህ ቀልደው አይጠገምም። ጆሲም ፕራንክ በማድረግ ተያይዘዋል። ጆሲም እሷን ተያይዘታል። በዚህ አጋጣሚ አብረው እየሰሩ ስለሆነ በጣም ነው ደስ ያለ። ምክንያቱም ጆሲም ጸባይ ሰናይ ጎበዝ፣ ጠንካራ ልጅ ነው፣ በስራው ጎበዝ ነው እና በቃ እንደዚህ እየሰራች ስለሆነ በጣም ደስ ብሎኛል። ሄሉሻ ከፊት ላይ እንግዲህ ያስቀመጠችው ነገር አለ። ማንም ሰው ደስተኛ ሆኖ አይደለም የሚስቀው፣ ማንም ሰው ደስተኛ ሆኖ አይደለም ህይወቱን የሚኖረው፣ ማንም ሰው ደስተኛ ሆኖ አይደለም ስራ የሚሰራው። የኔ ውድ ለማንም ምንም ማድረግ እና መልስ መስጠትም ሆነ የሆነ ነገር ማድረግ ማሳየት አይጠበቅበሽም። አንቺ ስራ እና ስራሽ ላይ ብቻ ትኩረት አድርጌ፣ ሌላው ነገር የእግዚአብሔር ነው። ምንም ማድረግ የሚችለው እግዚአብሔር ነው። የሰው ልጅ ምንም የማድረግ ሀይልም ስልጣንም የለውም። ስለዚህ ሄሉሻት ስራሽ ላይ ብቻ ትኩረት አድርጌ እና ትናንትና ና የመጣው ልጅ በጣም ብዙዎቻችሁ እኮ ቲክቶክ ላይ እየተቀባበላችሁ ትገኛላችሁ። በቃ ቤቱ ውበት አድናቆታችሁ ምናምን ጨምሯል። እና እንዴት ነው ነገሩ? ምን አስባችሁ ነው? ምን አስባችሁ ነው ጋይስ? ምን አስባችሁ ነው? ተው ተው ተው፣ ሰከን በሉ። ሌላ ደግሞ በጣም አስደናቂ ኮሜንታችሁን አይቻለሁ። በጣም በጣም በጣም ብዙ ሰው ምን እንዳያችሁ ምን እንደሰማችሁ ባላቅም ከማርክ ጋር ከማርክ ጋር ከማርክ ጋር የሚል ኮሜንት እያየሁኝ ይገኛለሁ። እነሱ የማይገናኙበት ብዙ ግድግዳ አለ ማለት ነው። እና በቻላችሁት መጠን እንደዚህ አይነት ነገር ማለት እሷም ጋር እሱም ጋር ባጽፉ እናንተ ከፍቅራችሁ ሊሆን ይችላል፣ ግን መገናኘት ቢፈልጉኝ እስከምንጽፍላቸው አይጠብቁም ነበር። እና ላይገናኙ የሚችሉባቸው ብዙ ነገሮች ስላሉ እሱ ለእነሱ ብንተውላቸው ባይ ነኝ። ግን ያው ከፍቅራችሁ የተነሳ ሰዎች እንደዚህ አይነት ኮሜንት፣ በተለይ ሄሉ ትሰማለች ብዙ ጊዜ ኦዲየንሶቿን ሀሳብ ትቀበላለች፣ ታዳምጣለች። በቃ ለኦዲንሶቿ ትልቅ ክብር አላት። ለዛም ነው የሆነ ሰው በቃ ጫና ፈጥሩን ትና ግኝ ከተባለች በቃ ታገኛለች። ትወደደውም ትጥላውም፣ ለኦዲንሶቿ ለቤተሰቦቿ ስትል አክብሮት ስትል ሰውን ታገኛለች። እና በዛም ምክንያት በቃ ብዙ ሰው ወደ ፈለገው እሱ ወደ ተመኘላት ሰው እንድትሄድ ጫና ኮሜንት ላይ ያስከትላሉ። እና አንዳንድ ጊዜ ለራሷም እድል ብንሰጣት፣ መስመሮችን የምትሄድባቸው መንገዶች እድል ብንሰጣት ከከሌጋ ከከሌጋ ባንላት መስራት ብቻ እኔ የምፈልገው እሷን ሊመጥኗት ከሚችሉ ሰዎች ጋራ ዩቲዩብ ላይ ጥሩም መጥፎም ሰው አለ። በሃይማኖትም በሉት በሆነ በባህሪም በሉት በብዙ ነገሮች ሊያፋልሷቸው የሚፈልጉ ሰዎች አሉ ስላቸው። በሃይማኖት ልዩነት አትስራ ሳይሆን እያልኩ ያለሁት በቃ ትኩረት የማይሰጥ የሆነ በቃ ሃይማኖቱ ላይ የማያተኩር አላስፈላጊ ስራ ባጭሩ ሃይማኖቱን ሳይፈራ ፈሪያ እግዚአብሔር ሳይኖር አላስፈላጊ ነገር የሚሰራ ሰው ጋር ምናምን እንዳትገናኝ ነው እንጂ ትኩረት ማድረግ ያለብን ሰዎች ከዚህ ጋር ከዚህ ጋር ማለት አለብን ብዬ አላስብም እና እናንተም ጥንቃቄ ብታደርጉ፣ ጫና እንዳንፈጥርባት እና አንዳንድ ኢትዮ ጫና ሲፈጠርባቸው ያስጠላል ማለት ነው። እና እንደዛ ባታደረጉ ካየት ኮሜንት ነተነች ነው በጣም ኮሜንት እያነበብኩ ነበር። እኔ ኮሜንት ማን በማየት በጣም ያስደስተኛል ማለት ነው። እና ሌላው ደግሞ ሁለተኛው ነገር ልጁ በጣም ውበቱ ስታደምቁ ነበረ። በቃ ልጁ በጣም ያምራል። እንዴት ነው ነገሩ? ምናምን ቲክቶክ ላይ ራሱ ፖስቱ እያየው ነበረ። እረ ስንቱ በጣም በጣም ብዙ ነው ያዩት። እና ጆን ነው እንግዲህ በዚህ ቪዲዮ ብራንክ ያደረገችው የሚገርም ፕራንክ ነው። በቃ እንደዚህ ዘና ፈታ እያለ የሰው ልጅ እያሳቀ እሱም እየተዝናና ሲያያችሁ በጣም ደስ ይላል። በቃ ደስ የሚል ለምን አስር ሰው አያየውም? ሰውንም ቤተሰባችሁን ማስደሰታችሁበት አስር ሰው የሚያየው በእርግጥ ሰው እንደዚህ ጥሩ ነገር አይወድም እናውቃለን። በዚህ ሰዓት መላላት መላላጥ፣ መግማማት፣ መቡካካት ነው የሚወደው፣ ዝሙትን ማስፋፋት ነው የሚወደው ይሄ ትውልድ። በቃ ከዛ ነገር ርቃ በቃ ሰላማዊ ቪዲዮ ራሱ መስራቷን ደስተኛ ነኝ። ሄሉ ነብስሻ ይማርም። ጆሲን አሳቀቅሺው ስለሚያማት ነው አላለም አዎ የብር ጆሲ ኮበሳክረ ገለ ማርዬ፣ እንኳን መጣሽ። ስትስቂ ነው የምትስቀው። ሄሉዬ ይህን ማራ አትጥፊ። ሆስፒታል ከመግባትሽ ጸበል፣ ጊቢ በሽታ ያጠፋልሻል። አዎ ጸበል ነው ወሳኝ፣ ሆስፒታል ጥቅም የለውም። ሄሉ ኔ ቆንጆ መች፣ ዛሬ ያበደ ነው ጆሲ። ማርክና ሄሎን አስታርቅልም። ይኸው አያችሁት፣ ይሄ ኮሜንት በጣም በዛ። ስለማታ ነው ትያ። ይመችሽ ሄሉዬ፣ ልጁ ሲያምር። ይኸው ሄሉዬ ኔ ጠንበለሽ ሄሉ ይስስ ደግ ነዋ ደግመሻን ጨው ሄሉ ዞረሽ ዞረሽ ማርኬ ነሽ። አብራችሁን ሁሉን እንዴት ነው? በቃ ድፍን ባለመልክ እኮ ነው እናንተ የምታዝቡት፣ ግርም ምትሉኛላችሁ። ሄሉ ይመችሽ ከዛ ከተንኮለኛ ኦኬ። እኔ አላነብም ተው፣ አንዳንድ ኮሜንት አላነብም እኔ። ዛሬ ገና ደስ ብሎኛል ሳይሽ፣ የምሮ ልጅሽ እልሻለሁ፣ በሳቅ ነው የጨረስኩት አራህ ዛሬ ዛሬ ደግሞ ማለት ነው። ዛሬ ደግሞ ባበደ ባበደ ቪዲዮ ነው የሚመጡት በትንሹ ቤት ማለት ነው፣ በወንድሟ ቤት። በቃ ያበደ ቪዲዮ ይዞልን ይመጣሉ። ሄሉ ጆን እና ትንሹ ማለት ነው። በጣም ነው በቃ ጀነን ባለ ቪዲዮ ይመስለኛል ታስበው የሚመጡት የሚመጡበትን ቪዲዮ። እንግዲህ ያው ሀሳቡን ስላልገባኝ ጠብቁኝ ብለዋል። ዛሬ ማታ እንጠብቃቸዋለን ማለት ነው። እና ሰው ላይ ትኩረት አታርጉ። ልጁ ልጁ አትበሉ ዴ። ምን አገባቸው? ፈልግሻለን ቀን በቀን እንደዚህ የሚሉ አንቺ ማደግ ማንም አይመለከተውም። ሲጀመር ምን አገባሽ? አንቺ ከፈልግሽ ለምን በቀን ሁለት ያመጭም እንደ ወደድሽ ነው የሚሄድሽ። ካልወደድሽ እኮ ያይሽም። በጉጉት የሚጠብቅሽ እኮ፣ የሚናፍቅሽ፣ የሚወድሽ ሰው ነው። ምን አገባሽ? ስለማይወድሽ ሰው የሚወድሽ መውድቀትሽን ስለሚመኝ ለምን እንትን ይልሻል። አንቺ ተመተሽ እንደፈለሽ ስሪ። አንቺ ብቻ ደህና ሆኝልኝ። አዎ ደህና ሆኝልን። ይሄ ታምራት የሚባል ልጅ ግን ምን አይነት ሰይጣን ነው? አቤላ እንኳን አልገደለ። እግዚአብሔር የጠበቀካት ምስል ይህ ነው። መጽፊ፣ አብራችሁ ስሩልን እህቴን አታሟት። ነው ስለሚያሟት ነው እህቴን አላለም ጆሴ ጆሲ እኮ ጆሲ ወሬው አይጠገምም እኮ። ሳቅ ነው የሚገላቸው። በማል በማል የሚያስቀመጣቸው ቃላቶች ማለት ነው። ወይኔ ሄሉ፣ የአምራል ልጁ ግን ወየው ወደባዬ ምዝጃ ልጁ ሲያምር እንዳለ ኮሜንቱ ልጁ ሲያምር ነው እናንተ ተቡን ተቡ ሄዱ ሻ ሄጅበት የኔ ጀግና አንቺ ተምችሽ እኔ መቸኛል መልስ አዎ መልስ አትስጪ የስራ ሰው መልስ አይሰጥም ለእያንዳንዱ ሰው መልስ የምትሰጪ ከሆነ ንዴትሽ ላይ ፊትሽን የሆነ ነገር እያነበቡ ሁልጊዜ አንቺን መስበሪያ ዘዴ ነው የሚፈልጉ ስለዚህ መልስ መስጠት ተገቢ አይደለም መልስ ይቅርብሽ ማለት ነው ምንም ነገር ፈታ ብለሽ ትኩረትሽን ስራና ስራሽ ላይ ብቻ አራት ነጥብ ስራና ስራሽ ላይ ብቻ በጣም ብዙ ኮሜንቶች ናት የጻፉላት። ለምን አሁን በኮሜንትም በአንዳንድ ቪዲዮዎችም እያየሽ ምናምን ስም ሰጪ ከሆነ የሆነ በቃ እድገትሽ ይገደባል፣ ስራሽ ላይ ትኩረት እንዳታረግ ያደርጉሻል። ስለዚህ ስራሽ ላይ ነው አንቺ ትኩረት ማድረግ ያለብሽ። ዛሬ ለቤተሰቦቼ ለሚወዱኝ፣ ለሚናፍቁኝ ምን አይነት ቪዲዮ ልስራላቸው? በቃ ያን ነው ማሰብ ያለብሽ እንጂ ሰው ሁሉ ሰው ይወደኛል ብለሽ የምታስብ ከሆነ በጣም ትልቅ ስህተት ነው። ሁሉ ሰው አይወድም። በቃ ማር ማር ይሄ ህዝብ ማለት ነው። አንዳንዱ ህዝብ ማር ፈትፈተሽ ብታበዩ ማይወድ ህዝብ ነው ያለው። ስለዚህ ስራሽ ላይ ብቻ ትኩረት አድርጊ የኔ ውድ በርቺ። ትንሹም እየሰራ ነው ጎበዞች። ከጆን ጋር ደሞ በደምብ ስለተገናኛችሁ ደስ ብሎኛል። ደሞ እንትናንም ጨምሩት። ማነው ነው ትሉልኝ በእናታችሁ የጆን ጓደኛ በጣም ጎበዝ ልጅ ነው እሱ ማለት ነው። ወይኔ ጌታ ሆይ ስም የጠፋብኝ። ባለፈው ፍቅር ያስታረቀችው ልጅ ከጆን ጋር እሱ ልጅ በጣም ጎበዝ ልጅ ነው። በጣም ስማርት፣ በቃ ጭንቅላቱ አይዲያ ጨቅ ነው ጨቅ ነው። እሱ ጋር ግን ስሙ ተሰወረብኝ ጌታ ሆይ። ስሙን ኮሜንት ላይ ጻፉልኝ ካስታወሳችሁት ማለት ነው። ባለፈው ታስሮ የነበረው ልጅ እሱ አሪፍ ነው። እሱን አብራችሁ እንዲሰሩ የሆነ ነገር አመቻች በተረፈ በርቱ፣ ስሩ። መልካም ጊዜ። ላይክ፣ ሸር፣ ሰብስክራይብ። ወዳችኋለሁ። ባይ ባይ።